ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቪ ዩቲብ ተከታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል እያለሁኝ ሙቪ ዩቲብ በምትከታተሉ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንዲሁም ይህ ቪዲዮ ለእህቶቻችን ይጠቅማቸዋል ካላችሁ በተለይ አረብ ሀገር መተው ሁለት አመት ኩንትራታቸውን ጨርሰው ወደ ሀገር ሲገቡ እህቶቻችን አሳፋሪዎቻቸው ወይም ደግሞ ሰዎቻቸው ሲያሳፍሯቸው ምን ምን ዕቃ ይዘው መግባት እንደሚችሉ እንዲሁም ደግሞ ሰዎቻቸው ናቸው እቃውን የሚገዙላቸው ወይስ እነሱ ወጥቶ የመግዛት መብት አላቸው? ብርስ በማን ነው? አብዛኛዎቹ ልጆች ወደ ኢትዮጵያ ስንሄድ ሻንጣ፣ የምንፈልገውን ልብስ በራሶች ብር ግዢ እያሉኝ ነው የምትሉ አላችሁ። ስለዚህ ለእናንተ መልስ ነው ማለት ነው። ይህን ቪዲዮ ውስጥ ከታተው ላይክ፣ ሸር፣ ሰብስክራይብ አድርጋችሁን አትርሱ እና ዛሬ እንግዲህ ይዤላችሁ የመጣሁት ኢትዮጵያ ስትገቡ እናንተ ለምሳሌ እነሱ ዩኒፎርም ወይም ደግሞ ቅባት ምናምን የሚገዙላችሁ እዚህ ሀገር እነሱ ጋር ስትሰሩ ነው እንጂ ወደ ኢትዮጵያ የምትሄዱ ከሆነ ኢትዮጵያ ይዛችሁ የምትሄዱትን እቃ በራሳችሁ ብር ነው የሚገዙላችሁ ማለት ነው። ስለዚህ አብዛኞቻችሁ የምትፈልጉትን እቃ ታሳያቸው እና እነሱ ደግሞ ሄደው ውድ ቦታ ገዝተውላችሁ ይመጣሉ ማለት ነው። በጣም ውድ የሆነ ቦታ ይገዙላችኋል። ምክንያቱም ብሩ የእናንተ ስለሆነ እነሱ አይመለከታቸውም ማለት ነው። በእናንተ አቅም ልክ አይገዙላችሁም። ስለዚህ ብዙዎቻችሁ ለሰዎቻችሁ የምትፈልጉትን እቃ ከተናገራችሁ በኋላ ሄደው ገዝተውላችሁ መጥተው የሁለት አመት፣ ሰርታችሁ የአራት ወር የሶስት ወር ደመወዛችሁን እዚሁ በማይረባ እቃ በማይረባ ልብስ የሚያስቀሩባችሁ አላችሁ እናቶቼ ይህን ነገር እንግዲህ በመጀመሪያ እናንተ ወደ ኢትዮጵያ ይዛችሁ የምትሄዱት እቃ ርካሽ ቦታ ውሰዱኝና እና እንግዛ ብላችሁ ርካሽ ቦታ ሄዳችሁ መግዛት ትችላላችሁ። ምክንያቱም ለእነሱ በምትልኳቸው ሰዓት፣ እነሱን ግዙልኝ በምትሉቸው ሰዓት አረቦቹ በተለይ ልብስ ምናምን አያውቁም። ኢትዮጵያ ላይ የሚለበስ ልብስ ለኢትዮጵያ የሚውል ልብስ አያውቁም። ቁምማጭ ነው ገዝተውላችሁ የሚመጡት እና ስለዚህ እናንተ ምን ማድረግ ነው ያለባችሁ? ራሳችሁ ይዛችሁ እንሂዱ ብላችሁ የምትፈልጉትን ነገር መግዛት ነው ማለት ነው። ነገር ግን እኔ የምንምላችሁ መሰላችሁ እዛ ሀገር ምንም ነገር ባትገዙ ኢትዮጵያ ሂዳችሁ የምትፈልጉትን ነገር እዛው ኢትዮጵያ ላይ ብትገዙ የተሻለ ነው። ልብስ ራሱ ኢትዮጵያ ሄዳችሁ የምትቀይሩትን ብቻ ነው እንጂ በተለይ ለቤተሰብ ምናምን እዛ ሀገር ባትገዙ የተሻለ ነው እና እዛው ሀገር ሄዳችሁ ኢትዮጵያ ሄዳችሁ የምትፈልጉት ልብስ የምትፈልጉት እቃ ስላለ እዛው ሄዳችሁ መግዛት ትችላላችሁ ማለት ነው። ያን እንግዲህ ምንድን ነው ዛሬ አንድ ግሩፕ ላይ መታ ነበረ፣ ማለት የቲክታክ ላይቭ ላይ መታ ነበር እና ምንድን ነው ያለችኝ፣ ሰዎች እቃ ግዙል ብዬ ላኳቸው እና እቃ ገዝተውልኝ የመጡት አንደኛ ለኢትዮጵያ የሚሆን ልብስ አይደለም። ሁለተኛ ደግሞ ውድ ነው። አንድ ሺ አምስት መቶ ሪያል ነው የጨረሰው ብለው ፋክተራ ይዘው ልጅ መጡ አለች ማለት ነው። አስባችሁታል? አንድ ሺ አምስት መቶ ብር ማለት በኢትዮጵያ በአሁኑ ሰዓት ወደ ሰባ ምናምን ሺ ብር ማለት ነው በምንዛረው ከሄድን በዚህ በጥቁሩ በገበያ ማለት ነው እና ቢያንስ በቀላሉ ስልሳ ሺ ብር እንኳ ቢሆን በቀላሉ ስልሳ ሺ ብር እንኳ ቢሆን በስልሳ ሺህ ብር ኢትዮጵያ ላይ ቤተሰቦቻችሁን ማልበስ ትችላላችሁ ማለት ነው። ስለዚህ ሰዎቻችሁን ግዙልኝ አትበሉ። ግዴታ እኛ ልብስ ገዝተን መሄድ ያለብን ቃላችሁ ራሱ እናንተ ራሳችሁ ሂዳችሁ አይታችሁ በአቅማችሁ አማርጣችሁ ግዙ ማለት ነው። ስለዚህ ሰዎቹ ግዙልኝ ብላቸዋለች። ልብስ ለእናቴና ለአባቴ ፈልጋለሁ ብላቸዋለች ለእሷ ለራሷ ፈልጋለሁ ብላችኋለች። ስለዚህ ሰዎቹ ሄዶ ገዝተውላት መጡ ማለት ነው እና የምትፈልጉትን እቃ ራሳችሁ ሄዳችሁ ብትገዙ፣ ራሳችሁ ሄዳችሁ ገንዘባችሁንም ሳታባክኑ የምትፈልጉትን እቃ እናንተ ገዝታችሁ በአይናችሁ አይታችሁ። የሰው ገበያ በተለይ ደግሞ የአረቦች ገበያ እንደ እናንተ አይሆንም እና እነሱ ግዙሊ ብላችኋቸው ከገዙላችሁ ገንዘቡን የመጠየቅ መብት አላቸው። ምክንያቱም ወደ ኢትዮጵያ ስትሄዱ ይዛችሁ የምትሄዱት እቃ ምንም አይነት እቃ ይሁን ምንም፣ ከሻንጣ ጀምሮ እናንተ ናችሁ የምትገዙት ማለት ነው። ስለዚህ እነሱ ግዴታ ያለባቸው ምንድን ነው ግዙ ብላችሁ መጠየቅ የምትችሉት ቫዝሊን ቅባት እንዲሁም ደግሞ ሞዴስ፣ የስራ ልብስ እዚህ እነሱ ጋር እያገለገላችሁ እነሱ ጋር ስትኖሩ የምትጠቀሙባቸውን ነገሮች ነው እንጂ እነሱ መግዛት የሚችሉት ከዛ ውጭ ያለውን ራሱ እዚህ ቦታ ላይ ሆናችሁ ለምሳሌ ከኢትዮጵያ ልብስ መግዛት እፈልጋለሁ ብላችሁ የኢትዮጵያዊ ልብስ ለመጥለብ ብትፈልጉ በራሳችሁ ገንዘብ ነው የምታደርጉት ማለት ነው። ስለዚህ እህቶቼ እንደኔ ከሆነ እንዳልኳችሁ እዛ ሀገር ምንም ነገር ባገዙ የተሻለ ነው። እኔ አሁን ከአንድም ሁለት ጊዜ በተለይ ኦንላይን የሚጠለቡ እቃዎች፣ ልብሶች በጣም ኪሳራ ናቸው እና እኔ ከአንድም ሁለት ጊዜ ጠልቤ ከስር ያለሁ ማለት ነው። ያው የኔው ጥፋት ስለሆነ ማንንም መጠየቅ ማንም ጋር መጮክ ስለማልችል ነው እንጂ እንደዚህ አይነት ነገሮች ያከስራሉ። ስለዚህ እባካችሁን በመጀመሪያ እናንተ ኢትዮጵያ ስትገቡ እዛ ሀገር የመጣችሁበትን አላማ መርሳት የለባችሁም። ኮንትራት አንድ ሺ ሪያል ሰርታችሁ ወይም ደግሞ አንድ ሺ ድርሃም ሰርታችሁ ለማይረባ ልብስ ለዛውም ደግሞ የምትፈልጉት ልብስ ለማይሆን አንድ ሺ አምስት መቶ ሁለት ሺ ሪያል ማክፈል በጣም ከባር ነው። እናንተ ራሳችሁ ብትሄዱ በሁለት ሺ ብር ምናልባት የምትፈልጓቸውን የተወሰኑ ነገሮች ልትገዙ ትችላላችሁ። ለምሳሌ እንደ ብርድ ልብስ እንዲሁም ደግሞ አንዳንድ የኢትዮጵያ የምንጠቀምባቸው ማሽን ነክ ነገሮች የሽንኩርት መፍጫ፣ የቡና መፍጫ እነዚህን ነገሮች ነው ከዛ ሀገር ይዛችሁ እንኳን ብትገቡ ይዛችሁ መግባት ያለባችሁ እንጂ እነዚህ ማሽኖች ደግሞ ብዛት ከገዛችሁ ሁለት ዳብል ከሆነ ሪፖርት ላይ አንደኛ አያሳልፏችሁም። ሁለተኛ ቀረጽ ይቀርጹባችኋል፣ ማለት ነው። ስለዚህ ከዚህ ሁሉ ጭቅጭቅ፣ ሁሉም ነገር አገራችን ላይ ስላለ እንደዚህ በካርጎ በባህር መላክ የማትችሉበት መንገድ ላይ ከሆነ ያላችሁት፣ ለምሳሌ አሁን እኛ ወተን የምንሰራ ወይም ደግሞ ከኩንትራት ውጭ ያለን ልጆች በባህር የመላክ እድል ስላለን አንዳንድ እቃዎችን ገዝተን በባህር ብንልክ የሚገባው ከቀረጽ ነጻ ነው። ያው ከተያዘ ግን ብዙ ብር ያስከፍላል። ስለዚህ ያው በፈጣሪ ይብቃኝ ብለን ዝም ብለን የምንልክ ከሆነ የኪሎ ብቻ ከፍለን እኛ ወተን የምንሰራ ሰዎች ነን። እናንተ ደግሞ ያን እድል አታገኙም። ኮንትራት ቤቱ ነው። አንዳንድ ከስንት አንድ ናቸው ሰዎች እንደዚህ አይነት ነገር የሚያመቻቹላቸው እንጂ አረቦቹ አይፈቅዱም። እንኳን አይደለም እንደዚህ አይነት ነገር ሊያመቻቹ ኢትዮጵያ እንኳ አሳፍሩ ሲሏቸው በራሳቸው ገንዘብ በራሳቸው በሰራተኞቹ ገንዘብ ብር የሚያስቆርጧሉ እና አንዳንድ ክፉ ወይ ስላሉ እንደዚህ አይነት ነገር ስለማይመቻችላችሁ እናንተ በጥቅሉ የምትፈልጉት ነገር ካለ ሀገራችሁን ሞልቷል። ሀገራችሁ ሄዳችሁ እንደውም እዚ ከመንዘላዘል ኮተት ከማብዛት፣ አየር ላይ ማውረድ ማውጣት፣ እንደገና ታክሲ መክፈል ምናምን ብዙ እንትን ስላለው የዛን የዛን ነገር አስባችሁ ኢትዮጵያ በገዙት የሚያው ስለሆነ ኢትዮጵያ በገዙ ይሻላቸዋል። በጥቅሉ ግን ዛሬ ላቸው የፈለኩት ምንድን ነው? እናንተ ወደ ኢትዮጵያ ስትሳፈሩ የምትፈልጉትን እቃ ከገዛችሁ በአረቦቹ ሳይሆን በራሳችሁ ወጭ ነው፣ ወጭው ራሳችሁን ነው የሚመለከተው። እና አንድ ሻንጣ ከሀያ አምስት ኪሎ በላይ አንድ ሻንጣ መያዝ እንችላለን ነው እያላችሁ ሰች አላችሁ። በተደጋጋሚ በተለይ በፎዚ ቪዲዮ ሰርቻለሁ። በፎዚ ዩቲዩብ ምናልባት እዚ ላይ ሰርቻለሁ አልሰራሁም አላቅም። ሀያ ሶስት ኪሎ ነው መያዝ የሚቻለው። አንድ ሻንጣ 23 ኪሎ፣ አንድ ሻንጣ 23 ኪሎ 26 ኪሎ እንኳ ማድረግ አይቻልም። ስለዚህ 23 23 ነው የሚቻለው እንጂ አንድ ትህቴ እኔ 46 ዕቃ 46 ኪሎ የሚሞላ ዕቃ የለኝም እና አንድ ሻንጣ ላይ ሰላሳ ኪሎ ማድረግ እችላለሁ እያለችኛለች። እስካሁን እኔ አላቅም። ብቻ ግን 23 23 ኪሎ እንደሚፈቀድ ነው የማውቀው። ይፈቀዳል ላይፈቀድ የሚለውን እንግዲህ አላቅም እኔ። ምናልባት የሄዳችሁ የተሳፈራችሁ የተመለሳችሁ ካላችሁ ንገሯቸው በኮሜንት እኔ ግን ማቀው ሀያ አምስት ሀያ አምስት ሳይሆን ሀያ ሶስት ሀያ ሶስት ኪሎ አርባ ስድስት ኪሎ ሻንጣ፣ እንዲሁም ደግሞ በእጅ በእጅ ቦርሳ የሚያዝ እስከ ሰባት ኪሎ ከስድስት ኪሎ እስከ ሰባት ኪሎ እንደሚፈቅር ነው ማቀው። ከዚህ ውጭ እንደሚያዝ አላቅም። ስለዚህ ጥንቃቄ አድርጉ፣ እንዳትበሉ፣ እንዳትጎዱ እ ይሄ ልላችሁ ነው ዛሬ የመጣሁት። ምንም አንድ ሺ አምስት መቶ ሪያል ክፈይ ብላ ፋክቶራውን ሰጠችኝ። ሳየው ፋክቶራው እንደዛ ነው፣ ግን የተገዛ ላይ ልብስ እንኳን ቤተሰቦች እኔ እንኳ አለብሰውም ነው ያለችው። እና አረቦቹ ጥፋት የለባቸው። ስለዚህ ጥፋቱ የእናንተው ስለሆነ እንደዚህ አይነት ነገር ስታደርጉ ጥንቃቄ አድርጉ ለማለት ነው። ስለነበረን ቆይታ እጅግ በጣም መሰግናለሁ። ያው ትንፋሽ የቁረጥ ቁረጥ እያለ ነው። ሰው ተኝቶ ሰው አጠገቡ የሚኖር ይቀድም አደርገው። ይቅርታ ለትንፋሽ የመቆራረጥ ወይም ለድምፅ የመቆራረጥ ይቅርታ ብያለሁኝ። አገር ልትገቡ ያሰባችሁ በሰላም ያስገባችሁ ቤተሰቦቻችሁን በሰላም ለማግኘት ያውቃችሁ እንግዲህ ያሰባችሁትን አሳክቶ እዛው ሀገራችሁ ላይ ደርሳችሁ ይክፈትላችሁ። ድጋሚ ስደት እንዳትሰደዱ ምኞቴ ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የሆነ ቢሽካ ዩቲዩብ ቻናል ቪዲዮ እየሰራሁበት አይደለም። ስለዚህ የእናንተ ብርታትና የናንተ ላይክ ሸር ስለሚያስፈልገኝ ላይክ እና ሼር፣ ሰብስክራይብ አድርጉልኝ። እኔም በቅርቡ ሀገር ገቢ ስለሆንኩኝ ኢትዮጵያ የገባችሁ እህቶች እኔ አካባቢ ያላችሁ እንገናኛለን ማለት ነው። የኢትዮ ቤተሰቦች በተረፈ ወዳችኋለሁ። መልካም ጊዜ። ሀገራችንን ሰላም ህዝቦቿን ፍቅር ጦርነትን ያንሳልን። ህዝቦቿን ሰላሟን ይመልስልን። ነፃነትን አየርን የምንስብበትን ቀን ቅርብ ያድርግልን። ሞት በቃ ይበለን። የሀገራችንን ሰላም ይመልስልን። የሀገራችንን ተስፋ ያለምልምን ልንላለውኝ እንወዳችኋለሁ መልካም ጊዜ ባይ ባይ ተጓዥዎች መልካም ጉዞ ብያለሁ ለእኛም እንግዲህ የምንጓዝበትን ቀን ቅርብ ያድርግልን ስደተኛቶች